እስልምና መጫወቻ አይደለም። የዘጠነኛው ሺ ክሩ አባላት ተዋናዮችና ዳይሬክተሮች በእስልምና ላይ እየቀለዱ ነው ያሉት። ካም ሰዎች የተዘጋጀች ምድር አለች፣ ገሃነም ትባላለች። ከዛ ነው የመጣሁት። የእስልምና መገለጫ የሆነውን ጀለቢያና ጥምጣም አድርገው ገሃነም ነው የመጣሁት ወደ ገሀነም እንሂድ እያሉ ነው የሚገኘው። ለምንድን ነው ነጠላማ አይለብሰው? ነጠላ ለብሶ እዛ ጋር ቆሞ ከገሀነም ነው የመጣሁት ብሎ ማስተላለፍ አይችልም እንዴ? ከቆንጆ ወንድ ጋር እንግባባሙ፣ ሱብሃንላ ሸክላቸው፣ ማሻላ ተባረክ ራህማን፣ እንዴት እንደሚያምሩ ስታያቸው፣ ሮ ሳሚያቸው ሳሚ ሆና ከሆነ ሌላ እምነት ተከታይ ሆና ከሆነ ማገባ ቦታ እየገባ የምንፈተፍ ሰዎች ስርአታችን ለሚዝግ፣ እንደው ጉድ ነው የሚባለው። እኔ በነገራችን ላይ በጣም በአደብና በስርዓት ያደኩ ሰው ነኝ።

አህለን ወሰሀለን አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሰላድና የተከበራችሁ የቻናል ተከታታዮች፣ ባላችሁበት ዛሬ የተመለከታችሁት አነጋገር የተወደዱ የተመረጡ ኢስላማዊ ቪዲዮች እንሻ አላህ እነዚህን ቪዲዮች በጋራ እንመለከታለን። እጅግ የሚያሳፍር ነገርም አለ። በተለይ ዘጠነኛው ሺህ ድራማ የሰሩት ተግባር እንመለክታለን። ሙስሊሞችን የሚያጠለሽ ተግባር እንግዲህ በሚዲያ ጭምር ሲያስፋፉ ነበረ። የተለያዩ ቪዲዮዎችም አሉ፣ የምንማማርበት ኢንሻላህ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ነባራቸው፣ ለቀም ላይክ ላይክ እያደረጋችሁ ሀሳብን አሳታችን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ይህ ቪዲዮ ከመቼውም በላይ ላይክ እያደረጋችሁ ተደራሽነቱን አስፉት። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለኩላ። አላህ መጨረሻችን ያሳምረውና ና እስኪ የሁላችንም መጨረሻ በጋራ እንመልከት። ይሄ የንጉስ ልብስ ነው፣ ይሄ ደግሞ የባሪያ። ይሄ ሀብታም ልብስ ነው ይሄ ድሃ። ይሄ ዶክተር ልብስ ነው። ይሄ ታማሚ። ይሄስ? ይሄ ሁላችንም ልብስ ነው። ሕይወታችን ቢለያይም መጨረሻችን ተመሳሳይ ነው። ሕይወታችን ቢላየም ሁላችን መጨረሻ አንድ ነው። እና አላህ የሁላችን መጨረሻ ያሳምርን። ለማት ወዳለው ላኪራ ቤታችን ምን ያክል እየለፋን ነው? ምን ያክል ስንቅ እየሰነቅን ነው? እንግዲህ ረጅም ጉዞ አለብን። ሁላችንም ዝግጅት ልናደርግ ይገባል። ባጭሩ ልንቀጭ ስለምንችል ማለት ነው። ኢንሻላህ በሰማኑ ጠቀሚ ያድርግን። ወደ ሌላኛው ቪዲዮ አለፍኩላችሁ። ሰላት በትክክል ከተሰገደ ቁርአን፣ እንደገለጸው እነ ሰላተ ተንሃ አን ከጸያፍና ከተወገዘ ነገር ሰላት ትከለክላለች። ሰላት የመከልከል አቅም አላት፣ በትክክል ከተሰገደች ማለት ለእሱ ቀጥታ ስንገባ፣ እሱን ስንፈራ፣ ወደ እሱ ስናድር። ከሰላት ውጭ ያለውም ህይወታችን ያ አይነት እንዲመስል ሰላት ውስጥ መዋሸት የለም፣ ሰላት ውስጥ ማጭበርበር የለም፣ ሰላት ውስጥ ማታለል የለም፣ መሳደብ የለም፣ ሰዎችን መጉዳት የለም። ያ ባህሪ ከሰላት ውጭም እንዲኖረን ትሬንድ የምንሆንበትን በቀን አምስት ጊዜ በቋሚነት ኮኔክሽን ሲፈጥር አንድ ሰው ከአምላኩ ጋር በዛ መካከል ያሉት ሰዓታት ያማሩ እንዲሆኑ ያደርጋል ኢንሻላ። ጀማ እንግዲህ ሁላችንም በሰማዊም ጠቅም ያድርገን። ኡስታዝ ትልቅ መልእክት አስተላልፎልናል። ሶላት ከብዙ ነገር ይጠብቀልናል። በትክክል ከሚሰግዱት ሰዎች ያድርገን፣ እንዲሁም ደግሞ አላህ ከሚቀበላቸው ሰዎች መካከል ያድርገን። ለማታ ወዳለሁ እንሻላ። ሶላታችን ላይ ከጠነከር የተለያዩ ወንጀል ውስጥ ብንዘፈቅም ከዛ ከወንጀል የምንወጣበት አጋጣሚ በጣም ሰፊ ነው ማለት ነው። እንሻላ ወደ ሌላኛ ቪዲዮ አለፍኩላችሁ። እቺ ኦርቶዶክስ ወገናችን ሙስሊም ሙስሊም እያጫወታት ነው ሆና ነው። እስኪ በጋራ ከቆንጆ ወንድ ጋር እንግባባ። ሙሉ ሱብሃነላህ፣ ሸክላቸው ማሻላ፣ ተባረከ አልራህማን፣ እንዴት እንደሚያምሩ ስታያቸው ሳሚያቸው፣ ሳሚያቸው ነው የሚኖር። እኔ የገረመኝ እንደዚያ አይነት ሴቶች ሙስሊሞች ናቸው ወላ አረብ አገር ላይ የሚኖሩ ክርስቲያኖች ናቸው። እኔ በጣም ልቤ ክው ይላል። ሙስሊም ከሆናችሁ ተሸፈኑ። ማሻአላህ ተባረከ አልራህማን እያላችሁ በዚህ ሁኔታ ሰጡ አይደለም ወላ አልሐያኡ ሚነል ኢማን ይላሉ። ነቢዩ ለ ሰላት ወሰላም እፍረት ም ሐያ ከኢማን ነው ይላሉ። የተከበሩ የአላ መልክተኛ ሰለላሁ ለ አላሁማ ሰሊ ወሰሊም ማለ ሲና ሙመድ ስለ ላ ሰለም ኢማናችን ንጥቅ ብሏል። ኢማናችን ከኛ ላይ ሂዷል። አሁን ላይ በተለይ በዚህ ዘመን ብዙ ነገር ነው እየተመለክትን ያለ ነው ሙስሊም አትመስለኝም ይመስለኛል። እንግዲህ አሁን ነገር ግን ሙስሊም ሆነው ራሱ ባዶ ጸጉራቸውን እንደ ኖርማል እያደረጉ ያለበት ሁኔታ ነው። ነገር ግን ኦርቶዶክስ ሆና ከሆነ ሌላ እምነት ተከታይ ሆና ከሆነ ማገባ ቦታ እየገባ የምንፈተፉ ሰዎች ስርዓታችን ልንይዝ ይገባል። ሙስሊሞችም ካላችሁ ደግሞ ጃባችሁን ልበሱ። ያጀማ ጃብ ወላሂ ውበት ነው፣ ትልቅ ውበት ነው። እንግዲህ ዘጠነኛው ሺ ምንድን ነው ያለው? ምንድን ነው የተፈጠረው? በተለይ በሙስሊሞች ላይ ሙስሊም ሆነ ዘጠነኛው ሺ ነው የምታይ ከሆነ ከዛሬ በኋላ ልታቆም ይገባል። እስልምና መጫወቻ አይደለም። የዘጠነኛው ሺህ ክሩ አባላት፣ ተዋናዮችና ዳይሬክተሮች በእስልምና ላይ የቀለዱ ነው ያሉት። እስኪ ይህንን ድራማ ተመልክተ ነው፣ እንምጣ ቀልቤን ገፋፍ ቀልቤን ገፋፍ እኮ ኬት ነው የመጣሁት? ወንድሜ ለወስድህ ነው የመጣሁት። ኧረ እሱን የሰረቃችሁ ምናም ብለን የልታሲዘኝ በዛ በሌለኛውን ከፊት ለፊቴ ኬት ነው የመጣሁት ለኛ ለመልካም ሰዎች የተዘጋጀች ምድር አለች፣ ገሃነም ትባላለች። ከዛ ነው የመጣሁት። እሷንም አቃጥላሃት ልደፋ ስትል አንቅራ ስተፋ ነው አይደል የመጣሁት። ወንድምህ እዛ ገሃነም ውስጥ ጎዳና ተዳዳሪ ሆኗል ሲባል ልረዳህ ነበር ሄድኩት። ነገር ግን መልካም ሰዎች ብቻ ነው የሚ ወላሂ ነው ምላችሁ። የእስልምና መገለጫ የሆነውን ጀለቢያና ና ጥምጣም አድርገው እንደዚህ አይነት ንግግር መናገራቸው ከውስጡ ሚስጥር አለው። እንግዲህ ከገሃነም ነው የመጣሁት፣ ወደ ገሃነም እንሂድ እያሉ ነው የሚገኘው። ለምን የእስልምና ልብስ ለብሶ እንደዚህ ሊል ቻለ? ለምን የሌላ እምነት ተከታዮችን ልብስ አልለበሰም? ለምን ኖርማል ልብስ አለበሰም? እስልምና የማንም ማጫወቻና መላገጫ አይደለም። ከዚህ በፊት ተመልክተናል ኒቃብ የለበሰችን ሴት አሸባሪ በማለት ድራማ ሲሰሩ እንደነበር እነዛ ሰዎች ይቅርታ ጠይቀዋል። ሙስሊሙ ማህበረሰብ እንደዚሁም ደግሞ ያንን ድራማ ከዩቱባቸው ላይ አጥፍተዋል። እናም ሁላችሁም ሙስሊሞች ዘጠነኛው ሺህ የሚባል ቲክቶክ ወይም ዩቱብ አካውንት ካለ ከዛ ቲክቶክና ዩትዩብ አካውንት ራሳችሁን ንፁህ አድርጉ። እነዚህ ሰዎች ሙስሊሙ ማህበረሰብ ይቅርታ ሊጠይቁ ይገባል። ያንንም ቪዲዮም ሊያጠፉ ይገባል። እስልምናን ለማንቋሸሽ፣ ለማዋረድ እስልምናን ዝቅ ለማድረግ ከሚያስቡ የዩቲዩብ እና የሶሻል ሚዲያ አካውንቶች ልትርቁ ይገባል። እነዚሁም እስልምናን የሚያንጸባርቁ እስልምናን የሚደግፉ የዩቲዩብ ቻናሎችን ደግሞ በመደገፍ አብሯቸው ልትዘልቁ ይገባል። እናም ሁላችሁም ይህን ቪዲዮ በደንብ ሼር በማድረግ ሁሉም ሙስሊሞች ጋር በማድረስ ትልቅ እጅግ የሚያሳፍር ቪዲዮን የተመለከት ነው። እንግዲህ የዘጠነኛው ሺህ ተግባር ተመልክታችኋላ። ለምንድን ነው ነጠላ የማይለብሰው ነጠላ ለብሶ እዛ ጋር ቆሞ ከጋነሚኑ የመጣወት ብሎ ማስተላለፍ አይችልም። እን ኮሜዲ ፊልም ነው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ሙስሊሞችም የተለያዩ ሰዎችም ይመለከቱታል። ይህንን እንግዲህ በጣም አስቂ ነው ነገር ግን በዚህ ደረጃ ሙስሊሞችን ዝቅ ለማድረግ እምነቱን ዝቅ ለማድረግ የተጠቀሙበት አጋጣሚ በጣም የሚያሳፍር። ይሄ ጥላቻቸውን የሚዘሩት አንዳንድ እንግዲህ ተግባራቶች አሉ። ይህ ተግባራዎች ከዚህም በፊት ተፈጽሞ ነበረ። ይሄ ነገር ደግሞ ልክ እንዳልሆነ የተለያዩ ተቃውሞ ሲበዛባቸው ከዩቱብ ገጻቸው ላይም ቪዲዮ እንዳጠፉት ተነግሯል ማለት ነው እና በድጋሚ ዘጠነኛው ሺ ይቅርታ መጠየቅ አለበት። እንዲሁም ደግሞ እንደዚህ አይነት እስልምናን የሌሎች እምነትን ተከታይ ብዙ ነገር እየተመለከትን ነው። ጀለቢያ ተለብሶ ጥምጣም ተለብሶ ሙዚቃ እየተጨፈረ ጥምጣም ተለብሶ ጀለቢያ ተለብሶ ነበር ቸርች ምናምን ላይ የቆሙ ብዙ ነገር ነው እያደረጉ ያሉት ያጀማ። ለምንድን ነው እስልምና ዝቅ ለማድረግ እስልምናን ለማጥልሸት እስልምና እንደዚህ አይነት ነው ለማለት የሚጠቀሙበት አጋጣሚ ብዙ እንግዲህ ተቋሙ እያስነሳ ነው። እኛም ደግሞ በግላችን እንዲሁም ደግሞ እንደ ሙስሊም ልንቃወም ይገባል ብዬ አምናለሁ። ኢንሻአላህ ይህንን ቪዲዮ ለመላው ሙስሊሞች እንድታደርሱልኝ በአክብሮት ጠይቃቸዋለሁ። እንደዚህ አጸያፊ ተግባር የሚሰሩትን ሰዎች ማጋለጥም አለብን። እንደዚህ አይነት ቦታ እኛ ሙስሊሞችም መገኘት የለብንም። መመልከት ያለብን የሚመለከተን ጉዳዮች ብዙ ናቸው እና እዛ ላይ ትኩረት ብናደርግ የተሻለ ነው ብዬ አምናለሁ። እንግዲህ ሼር ሼር እያደረግን ብዙዎች ጋር ተደራሽ እንዲኖረው ማድረግ አለብን ብዬ አምናለሁ። ምክንያቱም ዛሬ ዝም ከተባሉ ነገ ደግሞ ብዙ ተግባር ነው የሚፈጽሙት እነዚህ ሰዎች ማለት ነው። ያጀማ እስኪ፣ በተለይ ከሰሞኑ ጋር ተያይዞ የተለያዩ መረጃዎች እየወጡ ነው። እንዲሁም ደግሞ እንግዲህ አይመኒታ ታውቁታላችሁ። እስኪ እንመልከት፣ ለብዙዎቻችሁ ይጠቅማል። ይሄ ቪዲዮ ደግሞ ባልና ሚስቶች፣ በተለይ ሚስቶች ውጭ ሀገሩ ናቸው። ለባሎቻችሁ ገንዘብ የምትልኩ ሰዎች ማለት ነው። ማሻአላ፣ አላሁ አክበር። ዝናብ ጣለ፣ በስንት ጊዜ ማለት ነው። ሙቀት በጣም እየተቃጠል ነበረ። ቪዲዮን እንመልከት። እንደው ጉድ ነው የሚባለው። እኔ በነገራችን ላይ በጣም በአደብና በስርዓት ያደግኩ ሰው ነኝ። ሰውን ማዋረድ ቢያጠፋ ቢበድለኝ፣ ሰውን እንደዚህ አደባባይ ላይ ማዋረድ የሚገርማቸው ነገር የምወደው ስራ አይደለም። በጣም የማፍር ይሉኝታ የሚልኝ ሰው ካጠፋውም፣ ይቅርታ የምጠይቅ ሰው ነው። ምስሉ ላይ የምታዩት ልጅ በዚህ በሴት አካውንት በሚመስል አንድ ወንድሜ እንትን ላይ ኮሜንት ይጽፋል። የሚጽፈው ምንድነው? አይመኒታ አንድ ዓመት አቆየብኝ መይሰኝ ብሬን በላ ብሎ ነው የጻፈው ኮሜንት ላይ እንደምታዩት በጣም የሚገርማችሁ የዚህ መጅልስ ታሪክ ልንገራችሁ። ሚስቶች በተለይ ተጠንቀቁ። ሌባ ባል ያላችሁ ሚስቶች አላህ ይሆናችሁ። ልምለው ይሄ ወንድም አንድ ጀሚላ የምትባል እህት ከውጭ ሀገር ከዱባይ ይመስለኛል የዛሬ ሁለት ዓመት አካባቢ ነው መጅልስ ታዘኛለች። እና ተነጋግረን ለቤቷ እንደምትፈልግ በቃ በጣም ብዙ ነገር አወራችኝ። እኔም ዋጋ ቀነስ አድርጌላት በዘጠኝ ሺህ ብር ተነጋግረን ያኔ በነበረው ዋጋ በዘጠኝ ሺህ ብር ተነጋግረን መጅልስ ማሰራት እንጀምራለን ከዛ ቀብድ እሱ ሊከፍል ይመጣል ሊከፍል ሲመጣ አንድ ነገር ይለኛል የሚለኝ ምንድነው ቀብዱን ከከፈለኝ በኋላ ምን አለኝ እኔ ለእሷ በአስር ሺህ ብር ነው ያልኳት ከእያንዳንዱ ሜትር አንዳንድ ሺህ ብር ሜትር እሱ እንግዲህ ይሰራል መርካቶ ነው የሚሰራው ኤልትራ ነው የሚሰራው ታውቁታላችሁ እኔ አስር ሺህ ብያታለሁ በሜትር አንተ ዘጠኝ ሺህ በላት ወደ አስር ካሬ ነው በዛ መሰረት እኔ ከፍላለሁ የራሴን ኮሚሽን ወስዳሉ ሲለኝ አይ እንዲማ አላረግም እናንተ ባልና ሚስት ናችሁ ባልና ሚስት አንድ አካል ነው። እንዴት እንደዚህ ስርቆት ይኖራል? በነገራችን ላይ ብዙ ጊዜ ይመጣብኛል። አንድ ቀን ግን ሴቶች ወይም ሚስቶች ከባሎቻቸው ላይ ብር ለመውሰድ ወይም ጃሬ ለመምታት እኔ ጋር መጥተዋል። ወንዶች ግን ከአራት አምስት፣ ስድስት፣ ሰባት በላይ ከሚስቶቻቸው ላይ ከውጭ ከእህት አደለም እኮ ሚላችሁ ከሚስቶቻቸው ላይ ትርፍ በመውሰድ ይታወቃሉ። በጣም ጥንቃቄ ያድርጉ። ከዛ ስለኝ አይ እላለሁ። ከዛ ይሄን ስለው ይሄድናል። እሷ መጅልሱን ከኔ ላላ ማሰራት ብሎ ነው አይመን እኮ እንዲህ እንዲህ እንዲህ አለኝ እንዲህ እንዲህ እንዲህ አለኝ ብሎ የማይሆን ነገር ይነግራታል። ከዛ ጭራሽ እንዶ አንቺንም እንደውም ጠረጥርሻል ሁሉ ከሱ ጋር ነገር ይላታል። እንግዲህ እሷ በሕይወት ያለች ሰው ነች። ከዛ ትጽፍልኛለች። አይመን እንዴት እንዲህ ታደርጋለህ? ምን እንዲህ አለኝ እኮ ጠረጥርሻለሁ ብላ፣ ድምጽ ማስረጃ አለኝ በኢሞ ትልክልኛለች። ከዛ እንደዚህ ነው ያለሽ። እሺ እንግዲህ ሐቁ ይሄ ነው። ይሄው ይሄን የላክልህ ሜሴጅ አምቢ ድምጹንም ስሚ አስር ሺህ አድርግልኝ ከዛ አንድ አንድ ሺህ ብሮ ነው ይሉሰል ስላለኝ ነው ስላት ወዲያው በጣም ታብድና ፍቺ ፍታኝ ብላ በሽማግሌ ላይ ታደርገዋለች። ከዛ እሱ አጎቱን ይዞ ይመጣና ዋሽልኝ ቅንያት ፍቻ ያለው ዋሽልኝ አለ። አይኔ አልዋሽም፣ ከቱማ ተቀድመ ዋሽተሃል፣ እኔ አልዋሽም ብዬ ለአጎቱ ታሪኩን ሲነግረው አጎቱ አፈረ። እኔ ይህማ እንደዚህ መሆኑ ለእኔ ነገር ሌላ ነገር ነው አለኝና እዚህ ደረጃ ተዳርሰን እንደዛ መሆኑ መድሊሱን ሰራሁላትና ለሱ ሳይሆን ለእሷ ቤተሰቦች ተላከ። እንግዲህ ከዛ በኋላ ይፋቱ ይኖሩ ማቆ ነገር የለም። ግን ኮሜንት ላይ በሴት ስም አይታችኋል። በሴት ስም ይሄ ራሱ ጀማል ይባላል። በሴት ስም የጻፈውን ተመልከቱ። ሀቁ ይሄ ነው። ይሄን ሀቅና አይቡን አደባባይ ላይ ላወጣው አልፈለኩም ነበር። የሚገርማችሁ ግን ኮሜንት ላይ ገብቶ እኔንም አይመን እንዲያርጎኛል ብሎ ስላለ በውስጡም ስጽፍለት ኮሜንት መልሶ ዝርዝር ኮሜንቶችን ጽፎ ስለሰደበኝ ለዚህ ነው። እሱ ግን እዚህ መርካቶ የሚገርማችሁ ብፈልገው ላግኘው የሚችለው ልጅ ነው። እህል ተራ የሚሰራ ሰው ነው። እና በሰው ርስቅ ላይ ሰው ያልሰራባችሁ ሰው ያላጠፋባችሁ በራሳችሁ ለይብነት በራሳችሁ ነውር የሰውን ስም ለማጥፋት መሄድ በአላህ ዘንድም መጥፎ ነው። እኔ አንተ ላይ ምን እንደምልህ ታውቃለህ? እዛ መጥቼ ምናምን እንዲህ ምን አልልህም። የአላህ ይበልጥ አላርለ ሐስቢየላህ ወኒዕመል ወኪል ቅድሜ ልክህን ሁሉ ሐስቢየላህ ወኒዕመል ወኪል ነው የምለው። እና እንደዚህ መጥፎ ስራ የምንሰሩ ሰዎች አቁሙ። እኛ በታማኝነት ነው የምንሰራው። የሰው አቀንበላም ማአት መጅሊስን ያወጣ ነው። ቅሬታ ካለ ነው አናግሩኝ። ማንንም ሰው ነው የምናናግረው። እና ጥንቃቄ አድርጉ ወንድሞች፣ በተለይ እህቶች፣ ባል ያላቸው እህቶች እዚህ ሀገር ጥንቃቄ አድርጉ እና ያው ጥንቃቄ አድርጉ። ያጀማ እንሻላ ዝናብ እየጣለ ስለሆነ ብዙዎቻችሁ ከዚህ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ብዙ ሰዎች በሆነ ኬዝ ለመበቀል ሰው የሰው ስም ለማጥፋት ብዙ ነገር የሚጥሩ ሰዎች አሉና፣ እንዲሁም ደግሞ ገንዘባችሁን የምትልቱ ሰዎች ባሌ ነው ብላችሁ ያጀማ አንድ ላይ አ ለምድቶ ከእሷ ላይ ከሚስቱ ላይ ፍቅር ለማያዝ የሚሞክሩ ብዙ ሌቦች ስላሉ ከነዛ ጥንቃቄ አድርጉ ለማለት ይወዳል። እንሻላ በሰማ ነው የምንጠቀም ያድርገን። ዛሬ ጉያችን የሚስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወረሕመቱላህ ወበረካቱ። እኛ ጋር ዝናብ እየጣለ ነው። ድምፅ እየሰማችሁ ነው። መልካም